እንኳን ደና መጣችሁ። በዚህ አጠር ያለ ትንታኔያችን በጣም ቀላል ግን በሚያስደንቅ ሁኔታ ኃይለኛ የሆነ አንድ ዘዴ ይዘን ቀርበናል። ውጥረትን ለማስወገድ እና በቅጽበት መረጋጋትን ለማግኘት የሚረዳ ዘዴ ነው። አንዳንዴ በሕይወት ውስጥ በውጥረት የምንዋጠበት ወይም ደግሞ አእምሮአችን ከአንዱ ሐሳብ ወደ ሌላው እየዘለለ እረፍት የሚነሳን ጊዜ አለ። ይህ እንግዲህ ሁላችንም የምናውቀው አይነት ስሜት ነው፣ ግን መልካም ዜና አለ ይህንን የተበታተነ አእምሮ በፍጥነት ለማረጋጋት እና ሰውነትን ወደ መረጋጋት ለመመለስ የሚረዳ በጣም ቀላል የሆነ ዘዴ አለ። ከሁለት ደቂቃ ባነሰ ጊዜ ውስጥ ማለት ነው። እሺ፣ እስኪ አሁን ወደ ዝርዝሩ እንግባ። የዚህ ዘዴ ስም አራት ሰባት ስምንት ያተነፋፈስ ዘዴ ይባላል። ስሞ ራሱ እንደሚያሳየው በቃ በሶስት ቀላል ቁጥሮች ላይ ነው የተመሠረተው፤ አራት ሰባት እና ስምንት የመጀመሪያው እርምጃ በጣም ቀላል ነው ለአራት ሰከንዶች ያህል በአፍንጫ ቀስ ብሎ መተነፈስ ነው። አየሩ ወደ ውስጥ ሲገባ ሆድን ሲሞላው ሊሰማን ይገባል። ዋናው ነገር ጥልቅና የተረጋጋ መሆኑ ነው። ቀጥሎ ደግሞ ወደ ውስጥ የወሰድነውን አየር ለሰባት ሰከንዶች ያህል ልንይዘዋለን። በዚህ ሰዓት ግን ሰውነትን ማጥቀር ሳይሆን በተቃራኒው ዘና ለማድረግ መሞከር ነው። የመጨረሻው ክፍል ደግሞ አየሩን ሙሉ በሙሉ በአፍ ማስወጣት ነው። ይሁም ለስምንት ሰከንዶች ይቆያል። ያው ልክ ውሽ የሚል ድምፅ እያወጡ ውጥረቱ በሙሉ ከአየር ጋር አብሮ እየወጣ እንደሆነ ማሰብ ነው። እሺ እንግዲህ ሁሉንም አንድ ላይ ስናጠቃልለው ሙሉ ውደቱ ይሄን ይመስላል። ለአራት ሰከንድ በአፍንጫ ወደ ውስጥ መተነፈስ፣ ለሰባት ሰከንድ ያህል መያዝ እና በመጨረሻም ለስምንት ሰከንድ በአፍ ቀስ ብሎ ማስወጣት። በጣም ጥሩ ውጤት ለማግኘት ደግሞ ይህንን ውደት ከሦስት እስከ አምስት ጊዜ መደገም ይመከራል። ታዲያ ቀላል ይመስለው የአተነፋፈስ ልምድ ለምን እንዲያነት ትልቅ ተጽዕኖ አለው? እስኪ ከጀርባው ያለውን ሳይንስ በጥቂቱ እንመልከት። ምክንያቱም ይሄ ልምምድ ዘና ከማድረግም ባለፈ በአካላችንና በአእምሯችን ላይ ጥልቅ የሆነ ተጽዕኖ አለው። ይሄ የአተነፋፈስ ዘዴ በቀጥታ ያነቃቃው ፓራሲምፓቴቲክ የነርቭ ሥርዓት የሚባለውን የሰውነታችንን ክፍል ነው። ይህ ስርዓት ልክ የሰውነታችን ተፈጥሯዊ ፍሬን ወይም ማረጋጊያ እንደማለት ነው። ውጥረትን ይቀንሳል፣ መረጋጋትን ያመታል። ይህን ዘዴ ስንጠቀም የምናገኛቸው ተጨባጭ ጥቅሞች ደግሞ በጣም ብዙ ናቸው። ለምሳሌ የልብ ምትና የደም ግፊትን ይቀንሳል፣ የሰውነትን ተፈጥሯዊ የመረጋጋት ምላሽ ያነቃቃ፣ እንዲያውም የእንቅልፍ ጥራትን ለማሻሻል ይረዳል። ከሁሉም በላይ ግን በቅጽበት የመረጋጋትና ሁኔታውን የመቆጣጠር ስሜት ይሰጠናል። በጣም ጥሩ። አሁን ደግሞ ይህንን በጣም ጠቃሚ መሳሪያ በእለት ተዕለት ህይወታችን ውስጥ እንዴት እና መቼ መጠቀም እንደምንችል እን በጣም የሚገርመው ነገር ይህንን የመረጋጋት ሁኔታ ለማግኘት የሚያስፈልገው ጊዜ እጅግ በጣም አጭር መሆኑ፣ በቃ ከአንድ እስከ ሁለት ደቂቃ ብቻ ነው የሚፈጨው። ይህ ማለት በማንኛውም ቦታ እና በማንኛውም ጊዜ ልንተገብረው እንችላለን። የዚህ ዘዴ ትልቁ ጠቀሜታ ሁለገብ መሆኑ ነው። ለምሳሌ ከመተኛት በፊት አእምሮን ለማረጋጋት ፍቱን ነው። በሥራ ቦታ ውጥረት ሲበዛ ወይም በስራዎች መካከል ባለው አጭር ረፍት ላይ ወይ ደግሞ ጭንቀት እና ጫና በተሰማን በማንኛውም ቅጽበት ልንጠቀምበት እንችላለን። ሁልጊዜም በእጃችን ላይ ያለ የመረጋጊያ ማሰሪያ ነው ማለት ነው። እንግዲህ የመረጋጋት ስሜት ሩቅ ቦታ ያለ ነገር ሳይሆን በአንድ ትክክለኛ እስትንፋስ ብቻ ልናገኘው የምንችለው ነገር ቢሆንስ? ይህ ጥያቄ የዚህን ዘዴ ዋና ሐሳብ ያጠቃልላል። ይህንን ቀላል ዘዴ በመሞከር ይህንን ኃይል ራሳችን ማረጋገጥ እንችላለን።